እግዚአብሔር ምን ይሳነዋል? አዲሱ ቤታችን ገብተናል። ተመስገን። ሁላችሁም ላሳያችሁ ፍቅር ከልብ ከልብ አመሰግናለሁ። በድጋሚ ሌላ ቤት ቀይረን አሪፍ ቤት ተሰጥቶናል። በጣም በጣም ከልብ አመሰግናለሁ። እግዚአብሔር ለዚህ ሁሉ ስለረዳኝ ከልብ ከልብ አመሰግናለሁ። የእናንተንም በዙሪያ ያላችሁ እዚህ ቲክቶክ ላይም ዩቱብ ላይ መታችሁ ሰፖርት የምታደርጉኝ ከልብ ከልብ አመሰግናለሁ። ቤቱ በጣም በጣም ትልቅ ነው። እንደምታዩት ልጆች ወይም እንዳጋጣሚ ቤት ናቸው እነሱንም ደስ ብሏቸው የራሳቸው ክፍል ተሰጥቷቸው በቪዲዮ መግቢያ እንደተመለከታችሁት ፋኒ በደስታ ሆኖ ፍልቅልቅ ብሎ ሳቁ በተወሰነ መልክ ተመልሶ ፈጣሪ አምላኩን በማመስገን በመቀጠልም የረዱትን ሰዎች አመስግኖ አሁን ያለበትን ነገር ለተጨነቁ ሰዎች ሁሉ ሲያመላክት ሲያሳይ ተመልክተነዋል። ለካ ያለቀሰ ሁሉ ለካ ያዘነ ሁሉ አዝኖ አይቀርም። ፈጣሪ አምላክ የራሱ ሰዓትና ቦታ አለው ሁሉንም የሚክስበት። ይህንንም የተመለከትነው በፋኑኤል ነው። ፋኑኤል እጅግ ብዙ ነገር የነበሩት ነገር ግን ባላ ሰበው ባልጠበቀው ሁኔታ በተለይ ከትዳር አጋሩ ከልጆቹ እናት ከሆነችው ከሳምሪ ጋር ከተለያየ በኋላ ብዙ ነገራቸውን አጥተው እንደነበር እስከ መቸገር ደርሰው እንደነበር በሚለቁት የተለያዩ ቪዲዮዎች እየተመለከትን ነበር። ፋኒና ሳምሪን በዩቲዩብ የምታውቋቸው ሰዎች ብዙ ነገር ከነሱ ትማራላችሁ ብዬ አስባለሁ። በተለይ የኑሮ ውጣ ውረድን በኑሮ ላይ ከፍ ማለት፣ ከዛም ዝቅ ማለት፣ ብዙ ነገር ያሳለፉ ሰዎች ናቸው ብዬ አስባለሁ። ፋኒና ሳምሪ ምንም ሳይኖራቸው ተዋውቀዋል። ምንም በሌለበት ጊዜ አብረው ኖረዋል። በመቀጠል በዩቲዩባቸው በሚያገኟቸው ረብጣ ረብጣ ዩሮ ብዙ ንብረት ብዙ ሀብት አፍርተዋል። በማስታወቂያ ስራ ብዙ ገንዘብ ተከፋይ ሆነዋል። በሀገራቸው ላይ የተለያዩ ቤቶችን፣ መኪኖችን ሲቀያይሩ ተመልክተናል። በሚኖሩበት ጀርመንም ብዙ ንብረት ሲያፈሩም አይተን ልብ ብለናል። ነገር ግን መለያየታቸው ከተሰማ በኋላ ግን እነዚያ የነበሩ ነገሮች ሁሉ የት እንደደረሱ ባልታወቁበት ሁኔታ ፋኑኤል ሁሉ ተቸግሮ እንደነበር ቤትም አጥቶ በተለያየ ቦታ ሲንከራተት እንደ ነበር ራሱን በሰራው ቪዲዮ እየተመለከትን ነበር። ብዙዎች እንደም ይህን ጉዳይን በማንሳት ሀሳብ አስተያየታቸውን ሲያነሱ ነበረ። ብዙ ነገር የነበራቸው ሰዎች ነበሩ። ነገር ግን ያ ሁሉ የት ሄዶ ነው? ፋኑኤል ቤት ተቸገርኩ እንኳን ብሎ ሚዲያ የወጣው፣ በተለይ ደግሞ ጀርመን ሀገር ቤት ማግኘት አንዳንዴ ከባድ ነው ብሎ ራሱ እንዴት ሊያወራ ቻለ? ብለው ብዙዎች ስለዚህ ጉዳይ ሀሳብ አስተያየት ሲሰጡ ነበር። ታዲያ በህይወት ውስጥ ከፍታ እንዳለ ሁሉ ዝቅታ አለ፣ ዝቅ ማለት እንዳለ ሁሉ ከፍታ አለ። ይህንን ሁሉ በፋኒ አይተናል። ፋኑኤል አሁን ከሰሞኑ ሰው ላይ ጥገኛ ሆኖ ይኖር ነበር። ልጆቹን ከተረከበ በኋላ ጊዜያዊ ማረፊያ ቤት እንደተሰጠውም ገልጾ ነግሮ ነበር። አሁን ደግሞ ሰርፕራይዝ በመሰለ መልኩ ሙሉ ጥርሱ እየታየ ደስተኛነቱን በፊቱ እየተነበበ አንድ የደስታ ዜናን ለአድናቂ ለወዳጆቹ፣ በሱ ጉዳይ ለተጨነቁ ሁሉ ሊያካፍል ወደ ሚዲያ ብቅ ብሏል። በቲክቶክም በፌስቡክም ይህንን በቪዲዮ መግቢያ የተመለከታችሁን ቪዲዮ አጋርቷል። ሁሉም እግዚአብሔር ክብሩን ይውሰድ፣ አሁን ደግሞ የተሻለ ቤት አግኝቻለሁ፣ እጅግ ደስተኛም ሆኛለሁ ጉዳይ የተከራከራችሁ ሁሉ እግዜር ያክብርልኝ ሲል መልእክቱን አስተላልፏል። እንግዲህ አሁን አያይዞ ፋኑኤል የተናገረው ልጆቼ ራሱ የተለያዩ ክፍል ቤት አግኝተዋል፣ እጅግ ሰፊ ቆንጆም የተባለ ቤት ነው ያገኘሁት፣ እጅግ ተደስቻለሁ ሲል ነው ስለ ሁኔታው የገለጸው። ከዚህ ጉዳይ ጋር ተያይዞ ታዲያ በብዙ ቦታ በሱ በኩል ያሉ በተለይ ኢትዮጵያ የሚኖሩ እናቱ፣ እህቱ ስለ እንደዚህ አይነት ጉዳይ ስለ ልጃቸው ጉዳይ ሚዲያ ወጥተው ምንም አይበሉ እንጂ ልጃቸው በሚያልፍበት ሁኔታ መጨነቃቸው ግን የማይቀር ነበር ሳምሪ እናት የሆነችው በጂጂኪያ ብዙ ጊዜ ወቀሳ፣ ትችት አለፍ ሲልም ዘለፋ የሚገጥማቸው የፋኑኤል እህትና እናት እነሱ ምንም አይነት ነገር መልስ ምትን አይስጡ እንጂ በፋኑኤልና ሳምሪ መለያየት ያዘኑ ይመስሉ ነበር ከሁኔታቸው የሚነበበው። ከዛም አልፎ ተርፎ ደግሞ በተለይ ልጃቸው ፋኑኤል መንከራተቱ በብዙ ነገር ወቀሳ፣ ትችት ውስጥ መግባቱ እነሱንም ጭምር ሌሎች ዘለፋ መድረሱ፣ አጠቃላይ ስለሁኔታው ቤተሰብ፣ የቅርብ ሰው ስለጉዳዩ ተጨንቆ እንደነበረ መረጃዎች ሲወጡ ነበር ብሎ ጉዳዩ ሲሰማ ነበር። ታዲያ እንግዲህ ፋኑኤል ከብዙ ነገሩ በተለይ ከጂጂ ከሳምሪ ጋር ያለበት ሁኔታ ደግሞ ሳያንስ ቤታቶ መቸገሩ በሰው ሀገር መንከራተቱም ቤተሰቦችን እንቅልፍ የነሳ ጉዳይ ነበረ። ታዲያ ይህንን ጉዳይ ትልቅ እረፍት የሚሰጥ የፋኒ ቤተሰቦችንም የሚያስደስት ነገር የተሰማም ይመስላል። ይህንንም አስመልክቶ ነው እንግዲህ የፋኑኤል እናት ደስታቸው ራሱ አሁን ላይ ትልቅ ነው የሚሆነው። በተለይ ልጃቸው ያለበት የትዳር ሁኔታ ባይስተካከልም ልጃቸው መወቀሱ ባይቀርም ያለበት ደስታው ግን ደስታቸው ነው። በተለይ ቤት ማግኘቱ እሳቸውንም እፎ የሚያስብል ትንሽ አይምሯቸው እንዲያርፍ የሚያደርግ ጉዳይ ነው። አጠቃላዩ ፋኑኤል ቤት ያገኘ እንጂ የሚደሰቱት ቤተሰቦቹም ጭምር ነው። ቤተሰቦቹ ኢትዮጵያ ሆነው ማዘን መከፋታቸው አይቀርም ነበር። ይህም ቪዲዮ ሲያዩት ግን ቤተሰቦቹ ደስታ ራሱ ትልቅ ነው የሚሆነው እየተባለ ነው መረጃዎቹ ሲሰማ የቆየው ማለት ነው። አሁንም ቢሆን በፋኒ በኩል በመሆን ብዙ ሰዎች አለን፣ አይዞን አለንልህ፣ ጠንክር ልጆችን በደንብ አሳድግ እያሉ ብዙዎች መልክት እያደረሱት ይገኛሉ። በተለይ በቅርብ ቀናት ውስጥ የለቀቀው ቪዲዮ ብዙዎች ነው እንዲቀባበሉት የሆነው በተለይም እኔ ልጆቼን ላሳድግ ስሞክር ብዙ ነገር እየደረሰብኝ ይገኛል። ልጆቼንም በግድ ነው እንዲወስድ የተደረግኩት። በተለይ ሰው ጋር ጥገኛ ሆኜ ለራሴ ምንም በሌለኝ ሰዓት ነው ልጆችን ውሰድ፣ እኛ ከእንግዲህ እነዚህ ልጆች አናስገባም ተብለን በእናቷም በአያትየውም የተደረገው ነገር እጅግ ያስከፋል ብሎ ስለ እንደዚህ አይነት ጉዳይ ከተናገረበት ቀን ጀምሮ ብዙዎች ጂጂንና ሳምሪን እየወቀሱ ይገኛሉ። እንዴት ነው የራሳችሁን ልጆች አውጥታችሁ የምትጥሉት? እንዴትስ ነው ልጆቻችሁ ላይ በር ዘግታችሁ አባትየው ይውሰድ የምትሉት? ቢያንስ እሱ የተስተካከለ ቤት እንኳን እስኪያገኝ እንዴት አልጠበቃችሁም በማለት ነው ብዙዎች እንዳዲስ እየወቀሱት የሚገኙት። እንግዲህ ጂጂ ኪያም የራሷን መላምት ስትሰጥ ነበር። ከፋኒ ጋር ከሰሞኑም እየተመላለሰች ቆይታለች። እኛ ማንም አያስገድደንም ለልጆቹ እኛንን የምናስበው ሌላ ሰው አያስብም፣ ነገር ግን እሱ እንደፈለገው መዝናናት አይችልም። ልጆቹ የእሱም ግዴታ ናቸው ማሳደግ አለበት እያለች ነው መልእክቷ ሲሰማ የነበረው ማለት ነው። እንግዲህ ፋኑኤል አሁን ደስታው የተመለሰ ይመስላል፣ በከፊሉም በተለይም በአውሮፓ በጀርመን ሀገር እጅግ ከባድ ነው ከሰው ጋር ለመኖር እንዲሁም ደግሞ ቤትም ለማግኘት በጣም እድሉ ጠባብ ነው በሚባልበት ሀገር ይህን የመሰለ ቤት ማግኘቱ እራሱንም በጣም ነው ሰርፕራይዝ ያደረገው። ፈጣሪ አምላክ ይህ ደስታውን ሙሉ እንዲያደርግለት የእውነት ከልብ እንመኛለን። አሁን ፋኑኤል እያሳለፈ ያለው ነገር እጅግ የሚያሳዝን እንደሆነ ብዙዎቻችን በሚለቀው ቪዲዮ እያያጅ ነው ብዬ አስባለሁኝ። እሱም የተናገረው ይሄን ነው፣ የማያልፍ የለም እግዚአብሔር ክብሩን ይውሰድ ብሎ ነው እንግዲህ በደስታ ሆኖ ስላለበት ነገር ሲናገር የነበረው። ይህ ደስታው ከዚህም በላይ እጥፍ እንዲሆን የእውነት ከልብ ከልብ እመኝለታለሁ። እንግዲህ ፋኑኤል ከለቀቀው ቪዲዮ ጋር በተያዘ አንድ ወሳኝ ነጥብ አሁን ላይ እንደ አዲስ እየተሰማ ይገኛል። በተለይ በሳምሪ እናት በሆነችው በጂጂ በኩል ነው እንግዲህ ይህን መረጃ እያሰሙ የሚገኘው። አሁን ይህንን የፋኑኤል ደስታ ስትመለከት፣ ፋኒ ደስ ብሎት ቤትም አገኘሁ ብሎ የለቀቀውን ቪዲዮ በተለያዩ ቦታ ተቆራርጦ ስታይ፣ ሰውም የሰጠውን ፍቅር በዛው ስታይ፣ ጂጂ ምን ትል ይሆን? ምን አይነት ማስጠንቀቂያና ምን አይነት ከባባድ መልስምቶችን ለዚህ ግለሰብ ትሰጥ ይሆን እያሉ ብዙዎች ገና ካሁኑ ጥያቄ ሆኖባቸዋል ጂጂ እንግዲህ ደጋግማ እየተናገረች የሚገኘው እንኳን አሁን ቤት መረከቡን የሚገልጽበት ቪዲዮ ሁሉ ተለቆ አይደለም። ከዛ በፊት አስቀድማ በልጆቹ ዩቲዩብ እየሰራ ነው። ስለዚህ ልጆቹን ሲለቅ ነው ብዙ ቪው ብዙ እይታ የሚያገኘው፣ እኔንም ጂጂ ሲናገር ነው ብዙ እይታ የሚያገኘው። ስለዚህ በልጆቹ ስም ዩቲዩብ እየሰራም ከሆነ የሚያገኘውን ገቢ በልጆቹም ስም ገንዘብ ሊያስቀምጥ ግድ ይለዋል። አንላቀቅም፣ በህግም እንሄዳለን እያለች ሁሉ ብዙ መልእክቶችን እንግዲህ ስታስተላልፍ ነበር። ታዲያ እንግዲህ ይህንን የጂጂኪያ ብዙ ነገሮች ላይ በህግ እንጠይቃለን እኛ በህግና ቆመዋለን የሚለውን መልእክቷን በመስማት ይመስላል። አሁን ደግሞ እንግዲህ ይህ ግለሰብ ቤት አግኝቷል ልጆቹም ብሎ የጀርመን መንግስትም እየተባበረው ይገኛል። ሰፊ ቤትም ሰጥቶታል። አሁን ደግሞ ምን ትል ሊሆን በማለት ብዙዎች እንደ አዲስ ይህን ጉዳይ እየጠየቁ የሚገኘው ማለት ነው። አሁን በስተመጨረሻ የምንለው እንግዲህ ፋኑኤል ደስተውን ፈጣሪ አምላክ ሙሉ ያድርግለት። ፋኒና ሳምሪ የሚሆን ጉዳይ ከሆነ ቢስማሙ፣ መስማማት እንኳን ባይችሉ ደግሞ ልጅ እንደወለደ ሰው ተከባብረው ሁለቱም በክብር መኖር ቢችሉ አንዱ አንዱን እየተናገረ አንዱን አንዱን የሆነ ነገር እያለ የሚሆነው ነገር ለልጆቹ የሚቀመጠው ታሪክ ራሱ ጥሩ አይደለም። እባካችሁ ለወለደቸው የሚያማምሩ ለፊሎ፣ ለአዳም ተጨነቁ። ምንም ቢሆን ሚዲያ ላይ የሚቀመጥ ነገር ጠፍቶ አይጠፋም። ስለዚህ ለሚያማምሩት ለፊሎና ለአዳም ልጆቻችሁ ስትሉ ጉዳዩን ቀዝቀዝ ብታረጉት፣ እናንተም እንደ ጠላት ባትተያዩ የእውነት ከልብ በመመኘት የዛሬን ቪዲዮችን እዚህ ላይ ያበቃለሁ። በሌሎች ጉዳዮች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።